ሰላም ሰላም ቤተሰብ እንዴት አደራችሁ? ጓደኞቼ እንዴት አረፈዳችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያረጋችሁ ጀምሮ ምንድን ነው እሱ? ብዙዎቻችሁ እንደዛ አይነት ነገር ደርሷል ብዬ አስባለሁ። ብዙ ጊዜ ያው ኢትዮጵያ ደርሰን እንመለስ ስንላቸው ማዳሞቻችን ይሄን አልብራ ሲይዙ ምናምን እንባላለን። ያው ለምን ይጠራጠራሉ? በዛ ይቀራሉ ብሎ ስለሚያስቡ ቲኬት ከራሳችን ይህን አልብር ደግሞ አስይዙ ይላሉ። ግን ይሄ ነገር ተገቢ አይደለም። አሉ እኮ አንዳንዶቹ በመተማመን እቃማችሁን አሳድሶ ምናምን፣ በተለይ ሁለት ዓመታችሁን ልጨርሱ ስትሉ ቀድሞ እቃማችሁን አሳድሶ ቲኬታችሁን ችለው ተመልሳችሁ ነው የሚሉ አሉ። ብዙ ልጆች በእንደዚህ ነው እየገባችሁ ያላችሁትና ግን አንዳንዶቹ ፈጣሪ ረገሙ ስማወልድ ተንኮላቸው ማለት ነው። እቺ ልጅ ምን እንዳደረጓት አንድ አመት ከአስር ወር ሰርታለች እዛ ቤት ማለት ነው። አንዳንዴ ያው ልጅ ምናምን ጥላችሁ የምትመጡ ልጅ እህቶቼ፣ ያው እንደኛ ጨከን ብላችሁ የመቀመጥ አቅሙም የላችሁ። ምክንያቱም የልጅ ናፍቆት አለ ብዙ ነገር ስላለ እናንተ አትችሉም። እንደኛ አንድ ቤት ላይ የመቆየት እንትኑ ለእናንተ ይከብዳቸዋል። በተለይ ትናንሽ ልጆች ጥላችሁ የመጣችሁ እህቶቼ ማለት ነው። እች እህቴ ልጄን አፈቀኝ ልጄን አይቼ ልመለስ ስትል ምን እንዳደረጓት፣ አንድ አመት ከአስር ወር ሰርታለች። የሶስት ወር ደሞዟን እዚሁ አስቀምጪና ከዛ ቲኬቷንም በራሷ አስቡ እንግዲህ የሶስት ወር ደሞዟ እዛው ጥላ ቲኬቷንም በራሷ ገንዘብ ከዛ ለአንድ ወር ቃማ ኤክስፓየርድ ሲያደርግ በፊት መመለስ አለብሽ። እንግዲህ ያላት ሁለት ወር ነው፣ የሁለት ወር ቃማ ጋና ሁለት ወር ነው። ሁለት ወር ስላላት በአንድ ወር ውስጥ ተመለሽ የተባለች እሺ ብላት ተስማሙ፣ ኢትዮጵያ ሄደች ማለት ነው። ወርዋን ጨርሳ ልመጣ ነው ስትል እንዳትመጪ እኛ ሰው አግኝተናል እዚህ ምክንያቱም አንቺ እዛ ስለ በቆየሽ ሰዓት እኔ አልቻልኩም ስራውን ወዳሁን ሆኖ ሰው ያስገባውት አለች ማለት ነው። ምን እንዳደረጓት ብልጠታቸው ክፋታቸው አያችሁ እንግዲህ። በዛ በሶስት ወር ደሞዝ እንደ አዲስ እነሱ ሌላ ሰራተኛ ይቃማ ያሰሩበታል ማለት ነው። ያው ስድስት መቶ ነው ከዛ ያልፍም፣ የአንድ ሰራተኛ ይቃማ ለማሰራት ማለት ነው። ይቃማውን ለአዲሷ ሰራተኛ በዛ ያሰራሉ ልጅቷን ተጠቀሙባት ማለት ነው ክፋታቸው። እና እባካችሁ ብዙ ልጆች ትላላችሁ የሶስት ወር ደሞዛ ስሰሽጂ ምናምን ተብያሉ የምትሉ ልጆች አላችሁ። እና ደሞዛችሁ ከፈለጉ በመተማመን ያለምንም ነገር ይላኳችሁ፣ ግን ገንዘባችሁን ጥላችሁ እንዴትም ብላችሁ አትሂዱ። እቺ ምስኪን ልጅ ስድስት መቶ ዲናር ወደ ምን ስድስት መቶ ዲናር ከዛ በላይ ነው እንጂ የሶስት ወር እንግዲህ አስቡት። በወር ሁለት መቶ ዲናር ነው የሚከፈላት፣ እና ለቲኬት ያወጣችሁ ብር አለ። ብቻ ብዙ ብር ነው የተበላችሁ ማለት ነው። እቺ ልጅ ብቻ ያሳዝናል። እህቶቼ እንደዛ አታድርጉም። ከፈለጉ እነሱ በመተማመን ይላካችሁ እንጂ ገንዘባችሁን ጥላችሁ አትሄዱ። ልጆች ያላችሁ እህቶቼ ደግሞ ጨከን ብላችሁ ያችን ሁለት አመት ለመጨረስ ሞክሩ። ከባድ ነው። ወልጄ ባላቅም ስሜቱ ይገባኛል ማለት ነው። የልጅ ናፍቆት አይደለም፣ ቤተሰብ ራሱ በጣም ነው ናፍቀን። እህት ወንድም እናት ናፍቆት አለ። እና ግን ለመቻል ሞክሩ። ካልቻላችሁ ግን ገንዘባችሁን ጥላችሁ አትሄዱ። ይቺ ልጅ ብዙ ብር ነው ማለት ነው የተበላችሁ። በእንትና በደካማ ጎና ተጠቀመችባት። እና አንዳንድ እርኩስ አረቦች አሉና እንደዚህ እንደዚህ ያደረጓት፣ እና ጥንቃቄ ያድርጉ። ግማሹ ደግሞ ያው በመተማመን አንዳንዴ አንድ ቤት ጥሩ ጥሩ ማዳሞች ከሆኑ እዛው ቤት መስራት እንፈልጋለን። ምክንያቱም የለመዳችሁት ቤት ነው የሚሻለውና ከሌላ ሰው ጋር ከመለማመድ የለመዳችሁበት ቤት ይሻላል። ያው እዛው ተመልሳችሁ የምትመጡም ልጆች አላችሁ እና እንደ ራሴ ግን አንዳንዴ የሆነ አንድ ቤት ስትመላለሱ የሆነ ሌላ መሄጃ እንደሌላችሁ አድርጎ ነው አረቦች የሚያስቡና የእነሱ አስተሳሰብ በጣም ቆሻሻ ስለሆኑ ማለት ነው። አንዷ እህቷም እህቴ ማለት ነው ኢትዮጵያ ለሁለት ወር ደርሳ መጣ ነበር እና ምንድን ነው ኢትዮጵያ እህል የለም እንዴ ነው የተባለችው። በጣም ከስተሻል እኮ እህል የለም እንደ እናንተ ጋር እናንተ ሀገር የሚበላ ምግብ የለም እንዴ አልዋት ማለት ነው የሆነ በ በጣም ነው የሚያስጠላ ንግግራቸው። ምናምን ነገር ለሰው ማለት ይከፋችዋል ምናምን ብሎ ለሰው አይምሮ አያስቡም። እና ያው አሉ እኮ በጣም ጥሩ ቤት አሉ፣ ግን አንዳንድ ቤት ሁለት ዓመታችሁን ጨርሳችሁ አገር ቤት ተመልሳችሁ እዛ ቤት ስትመለሱ የሆነ ይቀያየራሉ የሆነ ባህሪያቸው እንደ ድሮ አይሆንም። አንዳንድ ጊዜ አይታችሁ ከሆነ ማለት ነው ግን ያው መልካም ሰዎች ከሆኑ ግን ተመልሳችሁ ስሩ፣ ምንም ማለት አይደለም ግን አንዳንዶቹ በጣም ነው የሚቀየሩት። ተመልሳችሁ እዛ ቤት ስትሄዱ የሆነ የሚቀየሩም አሰሪዎችም ስላሉ ማለት ነው። ግን ሆኖም እቺ ልጅ እንደዚህ በጣም ነው ያሳዘነችኝና አሁን ሌላ ሀገር ለመሄድ ሲኦሲ እየተማረች ነው። አንዳንዴ ያው ለመልካም ነው መፈተንና ምንም ማለት አይደለም። ፈጣሪ ደግሞ የተሻለ ነገር ያምጣላት። ግን መመለስ እኮ ትችላለች ማለት እቃማ ጊዜዋ ስላለ እዚህ ሀገር ሰው ብኖራት መመለስ ትችላለች። ግን ሲጀመር አያስፈልግም። የእውነት በጣም ነው ማለት በጣም ውስጧ በጣም ነው የተናደደች። ውስጧ በጣም ስለተጎዳ እዚህ ሀገርም እግሬ ደግሞ አይረግጥም ማለች እና መመለስ ትችላለች። ሌላ ቤት ያው ቪዛው እስኪያልቅ ድረስ እንትኑ እንትኑ ማለት ነው ያው እቃማው የአንድ ወር ጊዜ ስላለ መመለስ ትችል ነበረ ሌላ ቤት እንደዚህ ውጭ ላይ ምናምን መስራት ትችላለች ያው ግን አስፈላጊ አይደለም የሆነ በቃ በጣም ነው የጠላችው አገሩን ስም ራሱ በጣም አሳዘነችኝ እንግዲህ መልካም እድል ለመልካም ነው እጅ ግርምዞ እኮ መመለስ አንድ ነገር ነው ስንቱ አካሉ ጎሎ ህይወቱ ያልፍ አለና መጥፎ ነገር እንደዚህ ሲያጋጥመን ለመልካም ነው ብለን ማለፍ ነው እንጂ እህቶቼ፣ ምን ማድረግ ይቻላል። ያው በጣም ከባድ ነው። አረብ ሀገር ልትሄዱ ስትሉ ሲኦሲው ምኑ ምኑ በቃ የአሜሪካ ፕሮሰስ በሉትና ያለው ነገር ያለው ውጣ ውረድ አለውና እሷ ከዚህ ሁሉ ብላ ነበር አንድ ቤት ለመመለስ ልጆቿንም አይታ ያሰበችው፣ ግን አልተሳካም። እንደዚህ የተረገመ አረብ ሲያጋጥማችሁ እንደዚህ ነው በቃ ተጠቃሚ የሚያደርጋችሁ የሚጠቀምባችሁ እና በብልጠት ተጠቀመችባት። አያችሁ፣ የሶስት ወርዋን ደሞዝ ሌላ ሰራተኛ ታስመጣና በዛ እቃሟን ታሰራበታለች። እና በስመ አብ ወወልድ ና እናንተም ደግሞ እህቶቼ ንቁ፣ ነቃ በል ውስጥ እየውነት ማሰብ ነው ያለባችሁ። የሶስት ወር ደሞዝ አስቡ፣ እንዴት ሆናችሁ እንደምትሰሩ ፈጣሪና እናንተ ናቸው የምታውቁት እና እንጂ ለምን አንድ ወር አይሆንም? ጥላችሁ መሄድ የለባችሁም። ምን እንደሚፈጠር በምንም አታውቁም። እና ና ገንዘባችሁን ጥላችሁ ከፈለጉ እምቢ በሉ በቃ። እንጂ ከቻላችሁ ጊዜያችሁን ጨርሱ። ጊዜያችሁን ካልጨረሳችሁ ያው ችግር እንዳይመጣባችሁ ማለት ነው። ደሞዝ ማለት ጊዜ ካልጨረሳችሁ ከእነሱ ጋር ተስማምታችሁ ወይም እመለሳለሁ ብላችሁ ወይም ቲኬት እንዲሁ ገንዘብ ካላሳዛችሁ ያው ችግር ነው የሚፈጥሩባችሁና እህቶቼ ቆም ብላችሁ አስቡ። ያው በእርግጥ እንደዚህ መሀል ላይ አቋርጦ የሚሄድ የለም። አንዳንድ እህቶቼ ልጅ ምናምን ያላችሁ ከአቅማቸው በላይ ሲሆን በመስማማት እንደዚህ ልጆቼን አይቼ ልመለስ በማለት ሚሄዱም በመተማመንም እንደ ቲኬት ብዙ ነገር ችለውም ልኩ አሉ። በጣም መልካም አረቦች እኮ አሉ፣ ግን እንደዚህ የተረገሙ ደግሞ እርኩስ የሆኑም ስላሉ ቆም ብላችሁ አስቦ የሶስት ወር ደሞዝ በጣም ማለት ትንሽ አይደለም፣ በጣም ብዙ ነው። የልጆች እናት ናት፣ ብዙ ኃላፊነት ያለባት ናት። ግን ምን ማድረግ ይቻላል እና ውስጧ አስቦት ምን ያህል እንደሚቃጠል የሶስት ወር ደሞዝ እንዴት ሆና እንደሰራች እሷ ናት የምታውቀው። በጣም ይከብዳልና እህቶቼ ቆም ብላችሁ አስቡ። ብዙ ጊዜ እንደዛ ስለምትባሉ ማለት ነው። ያው አንዳንዶቹ ደግሞ ሁለት ዓመታችሁን ጨርሳችሁ እመለሳለሁ ስትሉ ኮንትራታችሁን እራሱ ጨርሳችሁ ማለት ነው፣ ቲኬት እራሳችሁን ችሉ የሚሉ አሉ። እመለሳለሁ ካላችሁ ማለት ነው። እንደዛ የሚያደርጉም ስላሉ መልካም ቤት ከሆነ ግን ያው አንዳንዴ ጥሩ ቤት ሲያጋጥማችሁ ቲኬታችሁን፣ ሁሉ ነገር ችሎ ይልካሉ እንትናችሁንም አሳድሶ ማለት ነው መልካምም ስላሉ፣ እንደዛ ከሆነ ሂዱ። ግን የሶስት ወር ምናምን ደሞዛችሁን ጥላችሁ በተአምር እንዳትሄዱ እንዴ። ምንሆናቸዋል አይደለም የሶስት ወር ለምን የአንድ ቀን አይሆንም፣ ጥላችሁ መሄድ የለባችሁ ምህቶቼ። ጥንቃቄ አድርጉ። እንዴት ሆናችሁ እንደምታመጡ እናንተ ናችሁ የምታውቁትና እህታችን በጣም ነው ያሳዘነችን። የእውነት ስንት ነገር ነው የሚሸፍንላትና ብቻ ጥንቃቄ አድርጉ እህቶቼ። አዳዲስ የሆናችሁ ደግሞ ሳስክራይብ፣ ላይክ፣ ሼር አርጉ። ሼርም አድርጉ ለጓደኞቻችሁ እንደዚ አይነት ነገር ልከሰት ስለሚችል ማለት ነው እህቶቼ። ሁላችሁም በያላችሁበት መልካም ጊዜ መልካም ቆይታ፣ ወዳችኋለው። ቻው።